ሰላም አለይኩም ረምቱላይ አበረካትስ ውድ ቤተሰብ እንዴት ናችሁ ሁሉ ሰላም ከኛ አልሐምዱሊላህ ዛሬ እንግዲህ ልታቦካ ነው የማሳያችሁ የአረብ ሀገር ስንሄድ አብዛኞቻችን እንረሳለን፣ ወይም ደግሞ በፊት ላይ ህፃን ሆነን ደግሞ ልንወጣ እንችላለን። እና እንዴት እንደሆነ የምናቦካው እንሻላህ አሳያቸዋለሁ። እስከ መጨረሻው ድረስ ተከታተሉኝ ማለት ነው ውድ ቤተሰቦች። እንግዲህ ይህንን ይህን አጥልሌ ንደፍቸዋለሁ ማለት ነው። ዳርዳሩ ላይ ሳይቀራ ሱጥብ አድርጎት ማለት ነው እንሻላ ልታወኩ ስትሉ ከዛ ጥልል ታደርጉታላችሁ ማለት ነው። ውድ ቤተሰቦች ይ እንግዲህ አጥልልዋለሁኝ ማለት ነው። እንደምታዩት አሁን እያቦካውኝ አሳያቸዋለሁኝ ለእናንተ ይጠቅመዋል። ምክንያቱም አረብ ሀገር ብዙ ዓመት ስንቆይ እንረሳዋለን ማለት ነው። እንዴት ነው ብ እንሻላ አሳያቸዋለሁ ማለት ነው፣ እንዴት እንደምናቦካ ከዛ እንዴት እንደምናቀጥን አሳያችኋለሁ ማለት ነው። እንሻላ እስከ መጨረሻው ድረስ እናንተ ብቻ ተከታተሉኝ። የዛሬው ጉሌ እንግዲህ ብሎጌ ሊጥ ማብካት ይሆናል ማለት ነው። እንሻላ እና ውድ ቤተሰቦቼ እንግዲህ ደቄ ተናርግ ያለሁኝ ማለት ነው። እንደምታው ደቄቱ ያው እንዴ መጥናችሁ ነው እንዴ ቤተሰቦቻችሁ፣ ያው እንደ ብዛታችሁ ነው። እኔ ግን በልክ የሚበቃኝ ይሄ ይበቃኛል ብዬ ነው የማወካው ማለት ነው። እንግዲህ ጤፍ ነው በነገራችን ላይ ጤፉ ስታቦኩት በጣም እንትን ሲል አሪፍ ነው ማለት ነው። በደረቁ እሽት ስናረገው አሪፍ እንጀራ ይሆን እንላል ማለት ነው። ውድ ተመልካቾች እንግዲህ የረሳችሁ ካላችሁ ከመጀመሪያው አንስቼ እስከ መጋገሩ ተማጠን ሁሉ ነው እንሻላህ የማሳያችሁ ማለት ነው። በደረቁ እሽት አርጉት አሪፍ ይሆናል ማለት ነው። ውድ ቤተሰቦች በደረቁ ስላችሁ ሳይቀጥ ነው ማለት ነው እና በጣም አሪፍ ነው የሚሆነው እና በቀዝቃ፣ በነገራችን ላይ እኔ ያጋጠመኝ አለ ማለት ነው። ያው አንዳንዶቻችን ከመርሳት ይሆን አለ አለም እንግዲህ። እና በቀዝቃዛ ውሃ ነው በነገራችን ላይ፣ ስናቦካው በቀዝቃዛ ውሃ ነው ዶክረን የምናኖረው ማለት ነው። እና ለሶስት ቀንም ሊሆን ይችላል የምናቦካው ቡካችን። እና አሁን ለነገ ነው የሚሆነው ዛሬ ብቻ ከኋላ ነገ ነው የምጋግረው ማለት ነው። ያው ሙቀት ስለሆነ አንድ ቀን ብቻ ነው የማሳድረው። ለሶስት ቀንም ሊሆን ይችላል እንደ እንትናችሁ እንደ ጤፋችሁና እንደ አገሩ ይለያያል ማለት ነው። ሞቃታማ ከሆነ ብዙ እንትን አይልም፣ ምክንያቱም ቶሎ የመቡካት አቅሙ እንትን ይላል ማለት ነው። ሙቀት ከሆነ ቀዝቃዛ ከሆነ ነው ትንሽ የመቡካት አቅሙ የሚገዘገየው እና በቀዝቃዛ ውሃ ነው። በቃ ምንም ነገር ጤፍ ላይ በቀዝቃዛ ውሃ ነው እንጂ፣ አንዳንዶች ያጋጠመኝ እኔ በአካልም በሙቆሃ ጤፉን እንትን ያሉታሉ ያቦኩታሉ እና እና ያው በዚህም አጋጣሚ እንሻላ እናንተ ስለምረሱት እንዲለምዱ እንዲታስታውሱት ነው። ምክንያቱም እዚያ ሀገራችሁ መታችሁ ግድ ነው፣ ሁሌ ሰው አሳይቷችሁ አይደለም ወይም ደግሞ ሁሌ እናቶቻችሁ ጋር አትኖሩም። የራሳችሁ ህይወት የራሳችሁ ትዳር መስርታችሁ ስትኖሩ የራሳችሁ ህይወት ስትኖሩ በቃ ማንንም እንዲያሳየችው መጠበቅ የለባችሁም። እዛ ሁናችሁ ሚዲያዎችን መከታተል መልመር ሙያ መልመር ይኖርባችኋል ማለት ነው፣ የትን ብትሆኑ ምክንያቱም የለመዱት ሙያ አያሳፍራችሁም። አገራቸው ስትመጡ ምንም ነገር አያሳፈርም ማለት ነው። ቢያኮራንጅ እና እው አንዳንዴ የሶሻል ሚዲያን ለእውቀትም ደግሞ ለትምህርትም ተገለገሉበት ማለት ነው። ተማሩ ምክንያቱም እኛ አሁን ማንም ሰው እንዲያስተምረን አንፈልግም። ማሻአላ አሁን ዋይፋይ ያለ እርሜ ለመዲያሞች እና መልመድ ይኖርባችኋል። በነገራችን ላይ እኔ ራሴ ስልኩን ይዤ ነው እና ነው የምቀርጸው ማለት ነው። ሻአላ እና ውድ ቤተሰቦቼ ባህይ እሹት እንደዚህ በደረቁ እሽት ስታረጉት እጃችሁን መታጠብ አለባችሁ በደንብ አድርጋችሁ ስናቦካ ለራሳችን ደስ ይለናል። በቃ በንጽህና ሁሉን ነገር ስናቦካው እና እኛ አሁን እንደምታዩት ብዙ ውሃ አላረኩም ማለት ነው። እንግዲህ ጤፍ እሹኝ ይላል በነገራችን ላይ፣ እንደዚህ ሽት አድርጋችሁ እንጀራው በጣም የሚያምረው ውድ ቤተሰቦቼ እና እስከ መጨረሻው ድረስ እውት

ሁሉ ነገር ፈተና አይሆንባችሁም። ቤተሰብም አታዩ ሁሌ አትሉም ማለት ነው። ግድ ቤተሰቦች የጣማል ያኖሩት ሙያ ይጣማችኋል ብዬ ነው እና ደግሞ አንዳንዴ። ወደ አስፈጭታችሁት ይዛችሁ መታችሁ የመጀመሪያችሁ ሲሆን ስታወኩ ማለት ነው። አስፊት ስጥሉ ውሃ ሙቁን እያያችሁ፣ ምክንያቱም አንዳንዱ ጤፍ ውሃ ሙቅ አይችልም። አንድ ቀን ዝም ብላችሁ በጣም ባልተመዘገዘገ ውሃ ተንትንትሉታላችሁ። አስፊት ጥቅልና ታውታላችሁ እንጀራችሁ እንትን ይላል አይልም። ውሃ ሙቅ በብዛት ይላል አይልም። ጤፉ ማለት ነው። በነገራችን ላይ ኃይል ይጠይቃል። ቤተሰብ እንደዚህ እንጀራው ራሱ አይረግፍም፣ አይንቀጠቀጥም ስታነሱ። ከማሰቡ ለምን ስድስት ቀን ሰባቀን አይሆንም፣ አይሰባበርም፣ አይነኳኩትም ማለት ነው። ቤተሰብ ውድ ቤተሰብ እንግዲህ ከማሸት እንትን እንግዲህ መርበርበ ውት እንግዲህ እንደምታውት በራሱ ጊዜ በጣም ስታሹት በራሱ ጊዜ ራሱ ከእንትኑ ላይ ይለቃቃል፣ ከጎማ ላይ ማለት ነው። እንደዚህ ሽት ስታደርጉት እንጀራው አሪፍ ይሆናል። በቃ አይተባበርም። በቃ ስታወጡት ራሱ ላፍ ላፍ ላፍ ነው የሚለው ከምጣዱ። ያው እንግዲህ ብዙ ባለሙያ ያላችሁ ታኔ የምበልጡ ግን እኔም ባለኝ አቅሜ ላካፍላችሁ ብዬ ነው ማለት ነው እ ቤተሰቦች ይሄን ይመስላል። እንግዲህ ጤፍ እሽኝላል በቃ ማሸት ነው። እንደምታዩት በኃይል እሱ ይላል። ሰዓት ደግሞ ይፈዣል። መታሸት አለበት። ጤፍ ደግሞ አላቅጥ መላም የለበትም። በጣም ሲልም በጣም ነው የሚያስቸግረው። አይወጣም ማለት ነው። ከምጣዱ ላይ ራሱ መካከለኛ አርጎ ሲፈጭ ውሃ ሙቅም ይችላል። በጣም ተላመ ውሃ ሙቅ አይችልም ደግሞ በቃ። እንጀራ ስጋግሩ በቃ ለሙጥሙጥ ሳለዛ ውሃ ሙቅ በዝቶበት ሁለተኛ ነው በቃ እንጀራ ባርጋግር ነው የምትሩት። እና እንዲህ ሆና ማለት ነው ቀጥን ማሳያቸዋለሁ፣ ስጋግር ማሳያቸዋለሁ። ኢንሻአላ ከታይ ይታያቸዋል። ቤተሰብ እንዴት ተወካ እንግዲህ እንጀራው መገመት ወዲ ቤተሰቦች ካሻችሁት በኋላ ከራሱ ከጎማው ተለቀቀ በኋላ እንደዚህ እናንተ በአምስት ቀን እንደዛ የምትቆዩ ከሆነ ችግር የለውም። በወፍራም አድርጋችሁ ደጉላችሁ ታስቀምጡታላችሁ፣ ደጉላችሁ ማለት ነው። ደግሞ እኛ በቀጭኑ ነው ቶሎ ብለን ለነገ እንዲወካልን ምናምን ካላችሁ፣ አሁን እኛ ለነገ ነው ያቸዋለሁ። እንደዛ አድርጌ አስቀምጠውና ይሻላል። ጠዋት ላይ ለመጋገር ነው እንደምታወት ማለት ነው። እንደዛ አድርጌ ነው ቀጠን አድርጌ ውሃ ረግበታለሁ። እናንተ ደግሞ የሁሉም ይለያያል፣ ብቻ እሹት ካሻችሁት በኋላ ጤፍ ስለሆነ ማሸት ይፈልጋል እንዳልኳችሁ ማለት ነው። እና እኔ ለነገ ስለሆነ እንደዚህ አድርጌ አስቀምጠዋለሁ ማለት ነው። ቤተሰቦች እንዲያርጋቸው አዋህዱት ማለት ነው። ከታያምጣችሁ እንደዚህ እና እንግዲህ ብዙ አመት ከሆናችሁ እዚህ ሀገር መታችሁ እንዳይጠፋችሁ እንዳትደነጋገሩ ነው። የዛሬው እንግዲህ ውለ ይሄን ይመስላል። አቦካኪ ርደል ታያዩ ታሳየኋችሁ። ቤት መልካሙን ሁሉኝ ወዳቸዋለሁ። ውድ ቤተሰቦቼ በሌላ ቪዲዮ እንገናኛለን። እንሻላ ደግሞ እንጀራውን ስጋግረው ሳቅሞ አሳያችኋለሁ ማለት ነው። እንሻላ አሰላሙ አሌይኩም ወራህመቱላይ ወበረካቱሁ።